የቀነኒ አዱኛ ነገር ዛሬም አነጋጋሪ ሆኗል። ለዚህ ምክንያቱ ደግሞ አዲስ የተለቀቀው ፎቶግራፍ ነው። በርካቶች ለማመን እስኪ ከብዳቸው ፊቷ ሁሉ እንዲተለውጡ የታየችበትን ፎቶ ሲመለከቱ ድንጋጤ ተፈጥሮባቸዋል። ፎቶው ቀነኒ ሕይወቷ ከማለፉ ቀደም ብሎ ትጠቀምበት በነበረው የቲክቶክ አካውንቷ በኩል የተለቀቀ መሆኑ ደግሞ ነገሩን አነጋጋሪ እንዲሆን አድርጎታል። ይህንን ፎቶ ማለቀቀው እንዴት ሊለቀቅ ቻለም? በፎቶ የተነሳ የተፈጠሩ አወዛጋቢ ነገሮች ምንድን ናቸው? ከአንዷለም ጎሳ ሽልማት ማግስት ፎቶ መለቀቁ የፈጠረው ውዝግብስ ምንድን ነው? እንደምን አላችሁ እጅግ የምንወዳችሁ የምናከብራችሁ፣ የጎራ ስቱዲዮ ቤተሰቦቻችን በተለያዩ የዓለም ክፍል ላይ ሆናችሁ ጎራ ስቱዲዮን ስለምትከታተሉ ከኛ ጋርም ስለምትሆኑ እጅግ አድርገን እናመሰግናችኋለን። ጎራ ስቱዲዮ የተለያዩ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። ዛሬም አዲስ የወጣውን አነጋጋሪውን እንዲሁም አወዛጋቢውን የቀነኒ አዱኛን ፎቶ በሚመለከት የወጡ መረጃዎችን በማሰባሰብ በማጠናቀር ወደናንተ ለማድረስ እንዲህ ተገናኘን። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ነኝ። እስከ መጨረሻው ከኛ ጋር ሆኖ የቀነኒ አዱኛ ነገር አወዛጋቢነቱ እንደቀጠለ ነው። በየጊዜው አዳዲስ ነገሮች አዳዲስ መረጃዎች እየወጡ እንደገና አነጋጋሪ የሆነ ቀጥሏል። ቀነኒ አዱኛ ከእልፈተ ሕይወቷ ጀምሮ ከአሟሟቷም ጀምሮ ከግራም ከቀኝም እየወጡ መረጃዎቹ ግራ አጋቢ ሆነው ሰነባብተዋል። በወቅቱ ከጮኟ እውቁ ድምፃዊ አንዷለም ጎሳ ጋር የኖሩበት ከነበረው መኖሪያ ቤት በአንድ በኩል በሰው ተገፍታ ወድቃለች ሲባል፣ በሌላ በኩል ደግሞ ራሷን ወርውራ ጥፍታለች እየተባለ ባወዛጋቢነታቸው መረጃዎቹ ቀጥለው ነበር። በዚህ ጉዳይ ላይ አባቷ በወቅቱ አስተያየት ሲሰጡ ቀነኒ ራሷን የምታጠፋ ሰው አይደለችም፣ ብዙ ተስፋና ብዙ ሕልምም ነበራት፣ ለቤተሰቦቿም እጅግ አብዝታ የምትጨነቅና ቤተሰቦቿን የምትወድ ሴት ነበረች በማለት ሲናገሩ ተስተውለዋል። ድምፃዊው እጮኟ በእሷ ሞት ተጠርጥሮ ወደ እስር ቤት ከገባ በኋላ በተደጋጋሚ ፍርድ ቤት የቀረበ ሲሆን አቃቢ ሕግም ከፖሊስ ባገኘው መረጃ መሰረት የቀነኒ እውነታዎች ብሎ ያሰባቸውንም በመያዝ ሲከራከር፣ በተቃራኒው ደግሞ የአንዷለም ጠበቃ ድምፃዊው በእስር የሚቆይበት ምክንያት ባለመኖሩ በዋስ እንዲለቀቅ ሲጠይቅ ነበረ። በዚህ መሃል ግን አንዷለም እስር ቤት በነበረበት ጊዜ ክርክሩም እየተከናወነ በነበረበት መሃል ማለት ነው። በማህበራዊ ሚዲያ በኩል አልፎ አልፎ ብቅ የሚሉት የቀነኒ ፎቶዎች ብዙ ጥያቄዎችን ይዘው ተስተውለዋል። ፎቶዎቹ ሕይወቷ ከማለፉ በፊት የተለያዩ ጥቃቶች እንደደረሱባት የሚያመላክቱ ነበሩ። አሁን ደግሞ በትናንትናው ዕለት የወጣውን አዲስ ፎቶ በተመለከተ የምንላችሁ ነገር አለን። ይህንን ፎቶ ከመውጣቱ አንድ ቀን ቀደም ብሎ በተካሄደው አዋርድ ላይ ተሸላሚ የነበረው ድምፃዊ አንዷለም ጎሳ ስለ ቀነኒ መልክት ካስተላለፈ ማግስት ይሄኛው ፎቶ መውጣቱ ደግሞ አነጋጋሪ አድርጎታል። ድምፃዊ በሽልማቱ ላይ መታሰቢያነቱ ለሷ ለቀነኒ አዱኛ ይሁንልኝ በሚልም መልእክቱን በተወካዩ በኩል አድርሶ ነበረ። ከትናንት ወዲያ ማለትም ሰኔ 22 ቀን 2017 ዓ.ም ረት በተካሄደው የሀጫሉ አዋርድ ላይ የዓመቱ ምርጥ ድምጻዊ በሚል ዘርፍ ተቀዳሚውን ደረጃ በመያዝ አንዷለም ጎሳ የተሸለመ ሲሆን ሽልማቱን ታዲያ በተወካዩ በኩል ተቀብሏል። ያኔ ታዲያ ተወካዩ ያንዷለምን ሐሳብ በቀጥታ ይዞ በመምጣት ተከታዩን መልእክት አስተላልፎ ነበረ። ከአራት ዓመታት በፊት ከአራት ዓመታት በፊት ይላል ያንዷለም መልእክት በሙዚቃ ተስፋ ቆርጬ ነበረ። ከተስፋ መቁረጥ ታዲያም ያወጣችኝ እዚህ ደረጃ ላይ እንድደርስ የሚያደረገችኝ ባለቤቴ ቀነኒ አዱኛ ነበረች፣ በማለት ሐሳቡን ይጨምራል። የአንዷለም መልእክት ይቀጥልና መታሰቢያነቱ ለእሷ ይሁንልኝ፣ በማለትም ንግግሩን እንደቋጨ የተለያዩ ምንጮቻችን ጠቁመዋል። ይህንን መልእክቱን በተወካዩ አንደበሰምተን ሽልማቱንም ተቀብሎ ካበቃ በኋላ ታዲያ በማግስቱ ሌላ አነጋጋሪ ነገር ተፈጠረ። እጮኛውን ሟቿን ቀነኒ አዱኛን የሚመለከት ነገር ነበረ ብቅ ያለው። ነገሩ ሕይወቷ ከማለፉ በፊት የተነሳችው ፎቶ ነው። ፎቶ ግን እንዲሁ ዝም ብሎ ፎቶ አይደለም። ፊቷ ከመጠን በላይ አብጦ የአይኖቿ ስር በልዞ ቀልቶ እጅግ የሚያሳዝን ሁኔታ ውስጥ ሆና የተነሳችው ፎቶ ብዙዎችን እንዲመለከቱት አድርጓቸኋል። ይህ ፎቶ በራሷ የቀነኒ አዱኛ የቲክቶክ አካውንት ላይ የተለቀቀ መሆኑ ደግሞ በብዙዎች ዘንድ እንዲታይ እንዲሁም በርካቶች ሐሳብ አስተያየታቸውን እንዲሰጡበትም አድርጓል። ከወራት በፊት ህይወቱ ያለፈው ሞዴል ቀነኒ አዱኛ በህይወት እያለች ትጠቀምበት በነበረው ከ636000 በላይ ተከታይ ባለው ቲክቶክ አካውንቷ ጥቃት እንደደረሰባት የሚያሳይ ፎቶ ሊለቀቅ ችሏል ማለት ነው። በሟቿ የቲክቶክ አካውንት ገጽ ላይ ጥቃት እንደደረሰባት የሚያሳይ ፎቶ ከተለቀቀ በኋላ በርካቶች እየተነጋገሩበት እንደሆነም፣ ሐሳብ አስተያየታቸውንም እየሰጡበት እንደቀጠሉም እየተሰጡበትም እንደሆነም ተመልክተናል። አንዳንዶች ፊቷ እጅጉን መለወጡን መመልከታቸው አይ ይሄ ማይ ቀነኒ አይደለም ሲሉ፣ ሌላኞቹ ግን ቀነኒ ራሷ መሆኗን ከሌሎች ፎቶዎች ጋር በማመሳሰል አንዳንድ ማሳመኛ ነጥቦችን መንገዶችንም በማመላከት ለማረጋገጥ ሞክረዋል። በተለይ ደግሞ በዚህ በአዲሱ እጅግ በሚያሳዝነው ፎቶዋ ላይ ያሰረችው ሻሽ በሌሎች ቪዲዮዎች ላይ አስራው መታየቷ፣ የአንገቷ ማህተብ ደግሞ በሌሎች ፎቶዎቿ ላይ ያደረገችው መሆኑንና ራሷ መሆኗን የሚያሳይ ምልክት በመስጠትም ጉዳት ደርሶባት የሚያመላክተው አዲሱ ይህኛው አዲስ የተለቀቀው ፎቶ የራሷ መሆኑን ለማረጋገጥ የሞከሩ የማህበራዊ ሚዲያዎችን ተመልክተናል። ይህ ፎቶ ግን ሕይወቷ ከማለፉ በፊት ትጠቀምበት በነበረው በራሷ የቲክቶክ አካውንት የለቀቀው ማን ነው? ይህንን የሚመልስ ሰው አልተገኘም። ነገር ግን ይህንን ፎቶ የለቀቀው አካል ቀነኒ ጥቃት ይደርስባት እንደነበር፣ የጥቃቱንም ጥግ በሚገባ ለመግለጥ የሚፈልግ አካል እንደሆነ ግን ለመገመት አያዳግትም። ድምፃዊ አንዷለም ጎሳ በጮኛው ሞት ምክንያት ተጠርጥሮ ታስሮ የነበረ ቢሆንም በቅርቡ ክስ ሊመሰረትበት የነበረው ቀነ ገደብ በማለፉ መፈታቱ ይታወሳል። በወቅቱ አንዷለም ጎሳ ከእስር በተፈታበት ጊዜ ከቀነኒ አባት ከአቶ አዱኛ ጋር ጉርሻ ገጽ አደረግኩት ባለው ቆይታ መሰረት ጠዋት ፍርድ ቤት እንደነበሩና ልጄ እጅጉን ደከመን ነገሩ ሁሉ አልቋል ብለው በተስፋ መቁረጥ ውስጥ ሆነው ሀሳባቸውን መናገራቸውን ጠቁሞ ነበረ። ቢቢሲም ቢሆን የአባትንና የቤተሰቡን ቅሬታ እንዲሁም ደግሞ በተቃራኒው የአንዷለም ጎሳ ጠበቃ ምን አይነት ሀሳብ እንዳለው በማጠናቀር መረጃውን አቅርቦት ነበር። ቢቢሲ አፋን ኦሮሞ ማለት ነው። በኋላ ታዲያ አቃቢ ሕግ ከፖሊስ ባገኘው መረጃ ድምፃዊ ላይ ክስ ለመመስረት የሚያስችል በቂ ማስረጃ አልተገኘም በማለት ክስ ሳይመሰረትበት ምሽት ላይ እንዲለቀቅ ሆነ ማለት ነው። በማግስቱ ደግሞ አንዷለም ጎሳ መቃብር ላይ በመሄድ ሲያለቅስ የሚያሳይ ፎቶ ወጥቶ ነበረ፣ በቀነኒ አዱኛ መቃብር ላይ በመቃብሯ ላይ ከጓደኞቹ ጋር በመሆንም ሻማብርቶ መውጣቱንም እንዲሁ ተመልክተናል። ይህም በብዙ ማህበራዊ ሚዲያዎች ላይ መነጋገሪያ ሆኖ ብዙዎች ሲመለከቱት ቆይተው ነበር። እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን ዛሬ በትናንትና ዕለት አዲስ የወጣውን አሳዛኙን አነጋጋሪውን ፎቶ በሚመለከት የወጡ መረጃዎችን በማጠናቀር በእንዲህ ያለ መንገድ ወደ እናንተ አቀርብ ነው። እናንተ ውድ ተመልካቾቻችን ደግሞ እኛን ስለምትከታተሉ ከኛ ጋርም ስለምትሆኑ፣ ጎራ ስቱዲዮን ተቀዳሚ የመረጃ ምንጭም ስለምታደርጉ እጅግ እናመሰግናችኋለን። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ነኝ። በሚቀጥለው በሌሎች መሰናዶዎች ተመልሰን ዳግም እስክንገናኝ መልካም ጊዜ ለእናንተ ይሆን።